ያልታሰበው ሆነ። አዲስ አበባ ከፍተኛ ውጥረት ውስጥ ገብታለች። በአዲስ አበባ የብልጽግና ፓርቲ ዋና ጽሕፈት ቤት ላይ የቦምብ ጥቃት ተፈጽሟል። ዝርዝር መረጃውን ይዘናል። ሰሞኑን የብልጽግና ኃይል የፋኖ ኃይል ላይ መጠነ ሰፊ ዘመቻ አድርጋለሁ ብሎ እየተንቀሳቀሰ መሆኑን ተከትሎ አስቸኳይ የጥንቃቄ መልእክትም ተላልፏል። አዲስ አበባ ዙሪያዋን በፋኖ ተከባለች። በውስጧን በርካታ ሰርጎ ገብ ጽንፈኞች መኖራቸውን አረጋግጫለሁ ስትል አዳነች አቤቤ ተናግራለች። ጤና ሚኒስቴር መግለጫ አውጥቷል። የጤና ባለሙያዎችንም የአድማ ዝርዝር አውጥቷል ሙሉ መረጃው ወደ እናንተ ይደርሳል እስከ መጨረሻው ድረስ አብራችሁ ስትቆዩን እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን ሰላም ጤና ይስጥልን ክቡራትና ክቡራን ባለምዳርቸው ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጅናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብ ና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለማራፋ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን ሰሞኑን የብልጽግና ኃይል የፋኖ ኃይል ላይ መጠን የተወሰነ ሰፊ ዘመጃ አደርጋለው ብሎ እየተንቀሳቀሰ መሆኑን ተከትሎ አስቸኳይ የጥንቃቄ መልእክት ተላልፏል። የተለየ ነገር ባይኖርም ነገር ግን ለዚህ ዘመቻ ግባት እንዲሆነው የፋኖን ኃይል በስነልቦና ለማዳከም አመራሮችን ለመነጠል፣ በአንድነቱ ጉዳይ ላይ ጥርጣሬ ለመፍጠር የተለመደው ቅጥረኞቹን አሉ በሚባሉ የማህበራዊ ሚዲያ ፕላትፎርሞች በሰፊው እያንቀሳቀሰ ይገኛል። እነዚህ ማህበራዊ ሚዲያ የአጀንዳ ቅኝቶችና ዘመቻዎች የፋኖ ትግል ደጋፊ የሆኑ አክቲቪስቶች ሳያውቁት ተጠልፈው በመግባት አብረው እያስተጋቡ በራሳቸው ወገን የስነልቦና ጫና መፍጠር ስራ ተጠምደዋል፣ እየተስተዋለ ይገኛል። በመሆኑም የወገን የሚዲያ ፕሮፓጋንዳ ተሳታፊ ሁለት ጉዳዮች ላይ ማስተካከያ ማድረግ ያስፈልጋል። አንደኛው የአንድነት ሂደት የጋራ ኮማንድ መመስረትን እንደ ትልቅ ስኬት ልንቆጥረው የሚገባ እንጂ በሂደቱ ላይ በነበሩት በአንዳንድ ዝንባሌዎች ምክንያት የተነሱ ጉዳዮች በጊዜው ተጋግለው አልፈው ድርጅት መስርተው እያለፉበትን ጉዳይ እንደገና የመነዘሩ ጥርጣሬ ለመፍጠር የሚደረጉ አካሄዶች የጠላት አጀንዳዎች እንጂ ፈጽሞ ለወገን ሊሆኑ እንደማይችሉ ግንዛቤ መውሰድ ያስፈልጋል። ሁለተኛው ጠላት ኃይል ከሌሎች ኃይሎች ጋር ከሐምሌ እስከ ጥቅምት የውጊያ ዝግጅት አለብ ብሎ እየተንቀሳቀሰ ከግንቦት እስከ ሐምሌ ያ አማራ ፋኖን እበትናለሁ እያለ ሰፊ ዝግጅት እያደረገ ባለበት ሰዓት ሙሉ ትኩረታችን ጠላት ላይ መሆን ሲገባ ጥቃቅን ጉዳዮች ላይ በማተኮር የስርዓቱ የፕሮፓጋንዳ አርሚዎች የበላይነት እንዲቀዳጁ እድል መፍጠሩን መረዳት ተገቢ ነው። ይህ ሲባል ግን ትኩረታቸውን ከጠላት ላይ የማይነቅሉ ብርቶች እንዳሉ ዘንግተናቸው አይደለም። ይህ ትግል እንዲያሸንፍ ሀቀኛ ፍላጎት ያለው አክቲቪስት ራሱን ከውስጣዊ የድርጅት አሰራር ጣልቃ ገብነት እጁን በመሰብሰብ ሙሉ አቅሙን ጠላት ላይ ማተኮር ይኖርበታል። ልዩ ጥንቃቄያችን ሰዎችንም አንዳንዶች አንድም ቀን ብልጽግና ላይ ለይስሙላ እንኳን ጠጠር ወረወረው የማያውቁ አንዱን አመራር ለይቶ አምላክ ለማስመሰል የሚደረግ ሂደት የጠላት የተጠና ነጥሎ የመምታት አጀንዳ በመሆኑ እንዲህ አይነት ግለሰቦችን በጥንቃቄ በመከታተል ማጥቃት ተገቢ ይሆናል። በሌላ መረጃ ጤና ሚኒስቴር መግለጫ አውጥቷል። የጤና ባለሙያዎችንም የአድማ ዝርዝር አውጥቷል። የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። ጤና ሚኒስቴር ትናንት ምሽት ጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ መግለጫ አውጥቷል። ሚኒስቴሩ መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለ ሲሆን፣ ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎት ለማህበረሰባቸው ሰዎችን ያለምን መቆራረጥና መስተጓጎል እየሰጡ ይገኛሉ ብሏል። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች አና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል ሲል ገልጿል። ሚኒስትሩ በጥቂት የማስተማሪያ የጤና ኮሌጆች ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ያለ ሲሆን ከእነዚህ የጤና ባለሙያዎች መካከል ብዙዎቹ በሀሰተኛ መረጃ እየተወናበዱ ሲሆን ጥቂቶች ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏል። ቤቱ የራስን ቤተሰብ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር፣ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል ገልጿል። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ብሏል። እነዚህ የጤና ባለሙያዎች ወደ ስራ ወደ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ያለው ጤና ሚኒስቴር መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሔ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362 ህዝባር 2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ሲል ገልጿል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ ጥሪ እናቀርባለን ብሏል ሚኒስትሩ በሌላ በኩል ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን ብሏል። መንግስት በወደ ሰፊነት ችግሩን ለመፍታት እያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩ ላይ አስፈላጊ የሆነ ህጋዊ እርምጃ የሚወስድ መሆኑን ቀድመን እናሳውቃለን ሲል አስጠንቅቋል። ከሰሞኑን በተለያዩ የሀገሪቱ አካባቢዎች የጤና ባለሙያዎች መኖር ከብዶናል፣ የጤና ስርዓቱ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 ከፍተኛ ሰባዊ ኪሳራ ማድረስ ተችሏል። በሌላ ግንባር ደግሞ የታዷን ተነሽ ሻለቃ አባላት በጉድባ ሰቀላ ግንባር በመንቀሳቀስ በፈረስ ቤት ከተማ ዙሪያ የመሸገውን ያገዛዙ ዙፋን ጠባቂ ሰራዊት አርግፈው ውለዋል። በአጠቃላይ ከማለዳው አንድ ሰዓት እስከ ቀኑ አስር ሰዓት ተኩል ገደማ በተደረገው ውጊያ የፊት አውራሪ ኃይለ ኢየሱስ ፍላቴ የግብር ልጆች ባደረጉት ተጋድሎ ከ30 በላይ የአብይ አህመድ ዙፋን ጠባቂ ሰራዊት እስከ ወዲያኛው የተሸኘ ሲሆን ቁጥሩ በውል ያልታወቀ ከፍተኛ የጠላት ኃይል ቁስለኛ ሆኗል። መጨረሻም ጨፍጫፊውና አውዳሚው የአብይ አህመድ ዙፋን ጠባቂ ሰራዊት ከፈረስ ቤት ከተማ ወደ ፈረስ ቤት ሚካኤል አሻግሮ በወረወረው የሞርተር ቅንቡላ አማካኝነት በሰና ታፈረ የተባለች አንዲት የስምንት ወር ነፍሰ ጡር ላይ አርፎ የወጣቱ ሕይወት ወዲያውኑ ማለፉ ተረጋግጧል። የገጠምነው ላለመሞት ሳይሆን በውርደት ላለመኖር ነው ሲል መረጃውን ያደረሰን የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ነው። በሌላ መረጃ አዲስ አበባ ዙሪያዋን በፋኖ ተከባለች፣ በውስጧን በርካታ ሰርጎ ገብ ጽንፈኞች መኖራቸውን አረጋግጫለሁ ስትል አዳነች አቤ ተናግራለች። የአጼ ዳዊት ከተማ የመላ ኢትዮጵያን ኩራት፣ የንጉሥ መናገሻ፣ የአፍሪካ መዳረሻ የሆነችው አዲስ አበባ ከባለቤቷ እጅ ወጥታ በከንቱ እየባዘነች ነዋሪዎቿን በግፍ ወደ እስር ቤት እየተጓዙ በኑሮ ውድነት እየተቃጠሉ በፖለቲካ ትኩሳት በባለ ጊዜ በመኖርና ባለመኖራቸው ውስጥ ሆነው መኖር ከጀመሩ ዓመታት ተቆጥረዋል። አዲስ አበባ ሰላምናት እያሉ ከሌሎች መሰል ካቢኔዎች ጋር በራሳቸው ሚዲያዎች በኩል ሲለፈልፉ የነበሩት የቀድሞዋ መምህርት አለፍ ሲልም ባገዛዙ ሕዝብ በመጨቆንና በሕዝብ ላይ ሴራ በማስሄድ የተሻለ አፈጻጸም በማሳየቷ የገቢዎች ሚኒስተር ሆነው የሰሩት የዛሬዋ የአዲስ አበባ ከንቲባና የጎንደር ከተማ አስተዳደር ወይዘሮ አዳነች አቤ ዛሬ ላይ የደረሱልን ጥሪ ማስተላለፍ ጀምረዋል። በዚህም የባለስልጣን መኖሪያ ቤቶች ከፌዴራል ፖሊስ እጅ ተነጥቀው በሪፐብሊካን ጋርድ እንዲጠበቁ፣ እንዲሁም ለእያንዳንዱ ባለስልጣን የአጃቢ ለውጥ እንዲደረግ ፈጣን ትዕዛዝ ወርዷል። በተያዘ መረጃ ያልታሰበው ሆኗል። አዲስ አበባ ከፍተኛ ውጥረት ውስጥ ገብታለች። በአዲስ አበባ የብልጽግና ፓርቲ ዋና ጽህፈት ቤት ላይ የቦምብ ጥቃት ደርሷል። በአዲስ አበባ የተፈራው ሆኗል። ቀደም ብሎ የሸዋ ፋኖ አዲስ አበባ ከተማ ዙሪያዋን አጥሮ መክበቡን አሳውቆ የነበረ ቢሆንም አዳነቻቤና መሰል ካድሬዎች የፈሩት ሆኗል። የአማራ ፋኖ ላይ ጨርስ አልጀመረም። ዛሬም ይህንን ታሪክ በክንዱ ጽፏል። በቅርቡ በአዲስ አበባ የአዲስ አበባ ማህበራዊ ንቅናቄ አማንና አራዳ የተሰኙ ህቡ አደረጃጀቶች የአማራን ጥያቄ ለማስመለስና የአማራ ፋኖን ስራ ቀለል አድርጎ ራሱን ብልጽግና ብሎ የሚጠራውን የዘራፊዎች ስብስብ እንዳይመለስ ሆኖ እንዲቀበር በጋራ ለመስራት መስማማታቸውና መዋሃዳቸው ይታወቃል። በዛሬ ዕለት ማንነታቸው ያልታወቁ የህቡ አደረጃጀቶች ፋኖ አዲስ አበባ መግባቱን በይፋ አሳይተው በሀገር አፍራሹ የ666 ብልጽግና ዋና ጽህፈት ቤት የተጠኑ ቦታዎች ላይ የቦምብ ናዳ አውርደዋል። በጥቃቱ በርካቶች ሞትን ሲሸለሙ የተወሰኑት ቆስለው ሆስፒታል መግባታቸው ታውቋል። በዚህ ድርጊት የብልጽግና ምክትል ፕሬዚዳንት ሶማሌው አደም ፋራህ በቢሮው ባለመኖሩ ጥቃቱ እሱ ላይ ያነጣጠረ ቢሆንም ከዚህ አስደንጋጭ ጥቃት መትረፍ ችሏል። ጉዳዩ በብልጽግና ቤት ከፍተኛ የሆነ ድንጋጤን ቢፈጥርም ነገርየው ሚስጥር እንዲሆን ከፍተኛ የሆነ ጥረት ተደርጓል። ነገር ግን ይህ መረጃ ከሚዲያችን ሊያመልጥ አልቻለም። በሰርጎ ገብ የመረጃ አነፍናፊዎች አማካኝነት ይዘነዋል። የቀድሞው የንግስት ሴት ጌጣ የቱሪስት የመላ ኢትዮጵያውያን ሀብት ንብረት ያሁኗ ዛፎቿ ቅቤ የሚቀቡባት እንደ ልጃገረድ ሴት በብልጭልጭ ጌጥ እዩኝ እዩኝ የምትለው በበርካታ ተፈናቃዮች እንባ የታጠበችው የግፈኞች መፈንጫ የኦሮሞማው አደባባይ ያላዋቂነት ካባን የደረበችው የአማራ የቁርጥ ቀን ልጅ የሆነው ፋኖ ናውሰናይን በጠራራ ፀሐይ የበላቸው የአጼ ዳዊት ሀገር ለአማራ ባዳ የሆነችው አዲስ አበባ በጀግኖች በንጉሶቹ ዘር በባለቤቷ እጅ ልትገባ ውስን ጊዜያ ብቻ ቀርተዋል። ነፃነት የሀገር አርበኛዋን የአማራ ፋኖን በውጉት እየጠበቀችውም ትገኛለች። እናም ይህ የፋኖ የቦምብ ጥቃት አገዛዙን አሸብሮ አስቸኳይ ስብሰባም አስቀምጧል። ከአንድ ቀን በፊት የደቡብና የኦሮሞ ብሔር ያላቸው የኮማንዶ አዛዦች የኮንዶሚኒየም ቤት እሰጣችኋለሁ፣ አማራን ምቱሌ ብላ ስትምል ስትገዝት የዋለችው አዳነች አቤ ልፋቷ ሁሉ ከንቱ ሆኖባታል። በሌላ ዜና የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የዩኤስ የፖሊሲ ኤክስፐርት ለሴኔቱ አባላት ገለጸ። በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደራው ሚሽል ጋቪን በኢትዮጵያና ና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀዋል። ይህም የፕሪቶሪያው ስምምነት ተግባበር ላይ እንቅፋት ነው ብለዋል። ዩኤስ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት በሚል ለሴናተር ቫን ሆነን ለቀረበላቸው ጥያቄ ሲመልሱ ከኢትዮጵያና ና ከኤርትራ ጋር በተያያዙ የተፈጠረውን ውጥረት ለመፍታት ሞላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ሲሉ ሚሽል ከዚህ ቀደም በሃድሰን ኢንስቲትዩት ባልደረባ ጆሹዋ መሰርቪ የተነሱትን ስጋቶች አስተጋብተዋል። እንደ ዋንደኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለሁለት ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፍ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። ሚሸል ይህ የፕሪቶሪያ ስምምነት ሁለቱም ተፋላሚ ኃይሎች የተስማሙበት ቢሆንም ነገር ግን ሙሉ በሙሉ ተግባራዊ አልተተገበረም ብለዋል። ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሸል አፍሪካ ህብረት አባል ሀገራት ተሳትፎ እንዲጨምርም ጠይቀዋል። በመጨረሻም በጋዛ ባለው ሰብአዊ ሁኔታ መረበሿን አሜሪካ ገለጸች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገልጸዋል። ሮቢዮ ይህንን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩት ወዲህ ነው። የነማኞች እስራኤል በጃባሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ሕፃናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበር። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናት ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናሳር ሆስፒታል አስታውቋል ሲል ቢቢሲ ዘግቧል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቱብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ